ሀሙስለት ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም፣ ለመልስም፣ ለእምነትም ለክደትም ከሱ ሊቀድም አልነበረም። ተነሳና ጌታ ወይ ሌሎች ሁሉ ቢክዱ እኔ ምን አልልህ አለ። ጌታችን ግን ዶሮ ሳይጮህ ስንቴ ትክደኛለህ። በፍጹም አላረምን ሲደረጋ በኋላ ቅዱስ ጴጥሮስ ልክ ጌታ ልያሲ በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 አመቱ ነው። ስንት አመቱ አረጋዊ ነው። ልባ ከወጣቶች ወታደሮች ጋር ሊዋጣ ውጊያ ጀመረ ሰይፍ አንስቶ፣ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልቆስን ጆሮ ቆረጠ። ሊቃውንት እንደሚነግሩ እሱ የሰደደው ለአንገቱ ነበር፣ ግን የስራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኩስ አዲስ ጆሮ ሰጠው ይላል ለሁላችን አዲስ ጆሮ ይስጣል መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም አዲስ ጆሮ ነው የሰጠው ምን ያደርግለታል ስንት ወሬ የሰማ ጆሮ አይደል አሁን እንደው የእኛንም ጆሮ ጴጥሮስ መጥቶ በገነጠ ነው ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን ይስጠን ለሁላችን አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ አረብን ላይም ደግሞ አብሮ የሚሰቅሉኝ ብሎ ፈረ። ስለዚህ ጴጥሮስን ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ ቀረብ አትበይ፣ ጥሩ አይደለም ይመከራሉ። ልጆቻቸው ቁጭ አርገው እንደገና ነገር ነው አንቺ ቀረብ ቀረብ አትበል ወል የሚሉ ከሩቅ ሲከተለው፣ በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ ነው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዲህ አንተ ከእሱ ጋር አልነበርክ እንዴ አሉት። አንተ ከእሱ ጋር አልነበርክ? ኧረ የምትሉትን ሰውየውን አላውቀው። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። ሰው ዘመድ መጣና፣ እኔ አንተ አተኩት ውስጥ አላየሁም። ነገሩ አላማረ፣ እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኑን ሰጠ። አታውቀኝም? እውነት እግሬን አላጠብኩም፣ በባህር ላይ አላራመድኩም። አየው አይኖቹ ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለባል ለባል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ሊሞቁጭ ቁጭ ትላለ። ቁጭ የምትለው ከሚያምኑም ከማያምኑም ሰዎች ጋር ነው። በጥያቄ አጣጥፏል። አንቺ ኦርቶዶክስ አይደለሽ አንተ ኦርቶዶክስ አይደለ እንዴ ሌለ እንዴ እንዲህ አይደለም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል ተማላጁና ማላጅ ያስብሏል ያስክዷል ቀረብ ብትል ይሻላል ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበረ ቅዱስ ዮሐንስ ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው ይህች ወደር የሌላት ሽልማት ማናህት መሬታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው ቤት የለውም፣ ክርስቶስ የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ ያላቸው ለቀበሮች ጉድጓድ አላቸው፣ ንግር ራሴን የማስጠጋበት የለም ብለው፣ ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ነው ክርስቶስ ምድር ላይ የቀረው። ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን እና ቤተ ክርስቲያን። ቀረብ ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆን ኃጢአተኞች ብንሆን ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሀል እንደ ሳንቲሙ ቤት ሆኖ የጠፋ ያለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን። የሰማነውን በልቡናችን ጽላት ይቻ ሐሙስ ደግሞ ለየት ያለች ቀን ናት። አንደኛ የጸሎት ሐሙስ ትባላለች። ሁለት ትህትናን የፈጸመበት የሐዋርያቱ እግር ያጠበበት ነው። ሶስት ሚስጥረ ቁርባንን የሰራበት ዕለት ነው። ብዙ ጊዜ የጸሎት ሐሙስ ተብሎ ይህ ቀን ይታወቃል። በሀገራችን በእኛ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዛን ቀን ንፍሮ ይቀቀላል፣ ጉልባን ይቀቀላል። ያ ደግሞ የአይሁድ ፋሲካ ነው። ጉልባን የሚቀቀልበት ምክንያት አለው። ያችለት የአይሁድ ፋሲካ ፋሲካናት እስራኤል በዘጸአት 14 እንደ ተጻፈ ቀይ ባህርን ተሻግረው ወይም ከዛ የፋሲካን በዓል ሲያከብሩ በአፍለኛ ነገርና በንፍሮ ስላከበሩት ይህ የፋሲካ በዓል እኛም ዛሬ እናስበዋለን። ኢትዮጵያ ቀድማ በሕገ ልቦና እግዚአብሔርን ያመለከች ለአንድ ሺህ ዓመታትም በብሉይ እና በአይሁድ እምነት ወይም ደግሞ በቀደመው እነ በብሉይ ዘመን የነበረውን ስርዓት ጠብቃ እግዚአብሔርን ያመነች ስለሆነች በዓሉ በዓላችን ነው። ስለዚህ የዛን ቀን ንፍሮ የሚቀቀለው ጉልባን የሚደረገው ከግብፅ ባርነት ወጥተው በአፍለኛ የፋሲካን በዓል ያከበሩበት ነው። ሌላው የጸለየበት ነው። ሌላው የሐዋርያቱን እግር አጥቦ ትሕትናን የፈጸመበት ነው። እኔ ለእናንተ እንዲህ እንዳደረግሁ እናንተ ብለው ወገኖቻችሁ እንዲህ አድርጉ ያለው ነው። ሌላው ደግሞ ታላቁ ሚስጥር ነገ ስለ እናንተ ደሜ ይፈሳል፣ ነገ ስለ እናንተ ስጋ ይቆረሳል ብሎ በማቴዎስ 26 ቁጥር 26 እንደተጻፈ ጌታ ሚስጥረ ቁርባንን የሰራበት እለት ነው። በዚህ ቀን ብቻ ቅዳሴ ይቀደሳል። በዚህ ቀን ቅዳሴውም ድምፅም ሳይጎላ በለሆሳስና በስውር አይነት ይቀደሳል። ይህም ጌታን እነሆ በስውር ተከታትለ ያዙበት የምናስብበትና እነሆ በዛን ቀን ምስጥረ ቁርባንንም ሲሰራ ለሐዋርያቱ ብቻ የሠራ መሆኑን ለማጠየቅና ለማመን ነው። ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ ባረከ በሩ ቆረሰ ሰጣቸው እነዚህም ሶስቱን ያዙ ድገሙ ባረከ ከዛስ ከዛስ ጽዋውንም አነሳና ደግሞ ደሞ አመሰገነስ አመሰገነ በሩ ስንት ነገር ያዛችሁ አራት በደንብ አረጋችሁ ስሙ ቅዳሴው ላይ ያለ አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም፣ ዝም ብላችሁ እናንተ ፈጥራችሁ ያመጣችሁ ትላሉ እንዳይመስላችሁ። አሁን የያዟቻቸውን አራት ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ። የመጀመሪያው ምን አረገን ያልኳችሁ? ኧረ ቶሎ በሉ ባረከ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ አኀዜ ኵሉ ዓለም አምላክነ፣ ቡሩክ ወልዱ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ሩክ መንፈስ ቅዱስ ራቅሊጦስ መንጽሔው መንጽሔ ለኮል ህነ ሲል አልሰማችሁትም እየባረከ ነው ማለት ነው አንድ ሁለተኛ ምን ል ያላችሁት ቆረሰ ሀበነ ንህበር በዘዚአ ከመንፈስ ቅዱስ የሚለው ጸሎት ስራ ተፈትቶን ጥሩ ሶስተኛ ምን አላችሁ ሰጣቸው ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ ስለዚህ መስጠቱ አለ ማለት ነው። አራተኛው ምንድን ነው በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ህይወተነ ነፈውስ ቅዱስ የሆነውን ይህን ስጋህን ደምህን የሰጠህን ከዚህ ምስጢር እንድንካፈል ያደረግከን አምላካችን እናመሰግናለን። አራቱ ለ ብን ብን ያለው ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። እዚህ ቅዳሴው ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱሱን ቅዳሴ ግን መልክና ቅርጽ አስይዘውታል የሚባሉት አባቶች መካከል አንዱ ቅዱስ ባስሌዎስ ዘቂሳርያ ነው። በረከቱ ለሁላችን ትድረስን።